መብትህንም ሆነ አገርህን ከገዢዎች መንጋጋ የምትነጥቀው በአንተ ትግል እንጂ በእነሱ ቸርነት አይደለም የሚለው የማርቲን ሉተር ኪንግ ጁነር ተግባራዊ ብሂልም ሆነ ከአምባገነኖች ነፃ የመውጣት ጉዞ በህዝቦች ነፃ የመውጣት ችሎታ ላይ እንጂ በገዢዎች ችሎታ ላይ አይመሰረትም የሚለው የሰላማዊ ትግሎች ሊቁ ገነሻር አስተምሮ በርቁ የገባቸው የሚመስሉት የኢትዮጵያ ተማሪዎች ጉዞውን ጀምረውታል። አገዛዙ የጣለባቸውን አናነሳም ብለው፣ የጫነባቸውን አንሸከምም ብለው ወጥተዋል። ከብዙ አጋቾች አምልጠው ከብልጽግና ወታደራዊ ፖሊሲ ተርፈው ከብርሃኑ ጁላ መልማዮች ድነው ከብርሃኑ ነጋ ተማሪ የመጣል ህግ ተሻግረው ዩኒቨርሲቲ የደረሱ ተማሪዎች ከገቡበትም እንዳይወጡ ትዘምታላችሁ ተብለዋል። ወደ ትምህርት ቤት እንዳይገቡ ከገቡም እንዳይመረቁ ከተመረቁም እንዳይቀጠሩ የሚያደርገው የትምህርት ፖሊሲ የኢትዮጵያ አርሶ አደር ከነ ልጅ ልጆቹ እንዳይማር የሚያደርግ ብርሃኑ ነጋዊ ፖሊሲ አብይ አህመዳዊ አስተዳደር ተተግበረባቸው በየደረጃው ተስፋ አስቆራጭ ነገር እንዲገጥማቸው ሲደረግ ቆይቷል። ወደ ዩኒቨርሲቲ እንዳይገቡ ደረጋቸውን ቢያልፉም መንገድ ላይ አጋች ገጥማቸውና ከነአውቶቡሳቸው ይታገታሉ። ተምረው ይምጣልኛል የተባለ ልጅ ታግቶ ይጠፋል። አባት የእርሻ በሬውን ሽጦ ልጆቹን ከተጋቾቹ ለማስለቀቅ ይገደዳል። እንደምንም እድልም ቀንቶት ዩኒቨርሲቲ የገባ ተማሪ ወላጆቹ ቀሪ ልጆቹን ለመከላከያ አምጣት ተብለው ይያዙበታል። አለያም አካባቢያቸውን ጦር ሜዳ እንዲሆን ይደረግባቸዋል። ወይም ያልሰራችሁበትን ግብር ክፈሉ ተብሎ እንዲደህዩ ይደረጋል። ይህ ሁሉ እየሆነበት እንዲህ ተረጋግቶ እንዳይማር የሚደረግ በት መንግስታዊ አሰራር ሲተገበርበት ቆይቶ አሁን ደግሞ በሚቀጥለው አመት ትዘምታለ ተብሏል። ይህንን የተቃወመ ትውልድ የተጠራቀመበትን በደል የቻለ ተማሪ ግን በቃኝ እምቢ ብሎ የተነሳ ይመስላል። ይኸው ቤተሰቦቹ በኑሮ ውድነት የሚጠበሱበት፣ ወገኖቹ በጦርነት የሚቆሉበት፣ ወንድሞቹ ለግዳጅ ውትድርና የሚዳረጉበት ተማሪ ዩኒቨርሲቲ ከገባ በኋላ የመጀመሪያውን አመት አብይ አመጣሽ የብልጽግና ኮርሶችን በመማር ያባክነዋል። በቂ ምግብ አይቀርብለትም። የዩኒቨርሲቲ ተማሪን አልቀልብም ተብሎ እንዲራብ ይደረጋል። በረሃብም በማይጠቅሙ ኮርሶች ያላግባብ ያባከነው አንድ ዓመት ሳይበቃው ከብርሃኑ ጁላ ጠበንጃ ተሸካሚነት ተርፎ ሊመረቅ ጥቂት ቀናት ሲቀሩት እንደገና በብርሃኑ ነጋ የመጣል ፖሊሲ ተስፋው ይሰየፋል። ወድቀሃል፣ የመውጫ ፈተናን አላለፍክም ተብሎ ይጣላል። አሁንም ደግሞ ሌላ ተጨማሪ ዓመት በዘመቻ ታሳልፋለ ተብሎ እቅር ተይዞለታል። ከሚቀጥለው 2019 ዓ ም ጀምሮ ከ10 ወር በኋላ እንደማለት ነው። አንድ የማህበራዊ ሳይንስ ተማሪ በሶስት ዓመት ሊጠናቀቅ ይገ የሚገባውን የነበረን ትምህርት እንዲህ ባሉ ዘልዛላ ምክንያቶች የእድሜውን አንድ አራተኛ በዩኒቨርሲቲ ውስጥ እንዲያሳልፍ ተገደደ ማለት ነው። ይህ የተማሪዎቹና የወላጆቹ አሁናዊ ሀገራዊ መከራ ነው። እንዲህ ያለ ጣጣ ኢትዮጵያ በዩኒቨርሲቲ ውስጥ ተማሪዎች ማስተማር ከጀመረችበት ወቅት አንስቶ ያጋጠማት ዘመን ያለ አይመስልም። ቢያንስ በንጉስም ሆነ በደርግም እና ኢህአዴግ ዘመን የዩኒቨርሲቲ ተማሪ ተራበ ሲባል አይሰማም። ይልቁንም ምግብ በማማረጥ ሰልፍ ሲወጡ ሽሮ መብላት የለብንም ብለው ሲያምፁ እንጂ ተራብን ብለው ሰልፍ ሲወጡ ታይተውም አይታወቁም። በነዚያ በእነዚያ ዘመናት በተለይ በኢህአዴግና በንጉሱ ጊዜያት ደግሞ የዩኒቨርሲቲ ተማሪዎች ለህዝብና ለሀገር ይሆናሉ ያሏቸውን አጀንዳዎች ጭምር የሚያስተጋቡ የባሌ የጫካ ሳት አደጋ ሲደርስ መንግስት ዳተኛ ሆኗል ብለው የሚቆጡ የመሬት ባለቤትነት፣ የብሔሮች እኩልነት እንዲታወጅ የሚሟገቱ ወዘተ እንጂ ተራበን እያሉ የሚሰለፉ ሆነው አልታዩም። ሁሉንም ዘርፍ ኢላማ አድርጎ ያጠቃው የብልጽግናው አገዛዝ ግን ተማሪውን እሱንም ሆነ ወላጆቹን አማሮ አሁንም ለመብላት ጥየቀ አስወጥቶ የተጠራቀመ የመብት ጥያቄ የተከማቸ ብሶት ፈንቅሎ የወጣ ተማሪ ከኦሮሚያ ጀምሮ በተለያዩ የሀገሪቱ ክፍሎች በዩኒቨርሲቲዎች ቀጥለዋል። የኢትዮጵያ የዩኒቨርሲቲ ተማሪዎች መንግስት የጫነባቸውን የማማረርና መማረርን እንዲጠላ የሚያደርግ ፖሊሲ እንኳን ሰልፍ ሰይፍ የሚያስመዝዝ መሆኑን የሚያነሳ አንድ ባለፈው ዓመት የተመረቀ ተማሪ በግቢው ስትቆይ ተስፋ እንድትቆርጥና ከወጣ በኋላም ምንም በጎ ነገር እንዳይታይህ የሚያደርግ ወተ ስራ ብቻ ሳይሆን ሰላም እንደማታገኝ የሚያደርግ ሕይወት ነው የምታሳልፈው ስንወጣ የገጠመን የሚሆነው ከሶስት ዩኒቨርሲቲዎች የተመረቅን አራት ጓደኛሞች እስካሁን ስራ ሊያዝንም በማለት ያብራራል እናም የተማረሩት ተማሪዎች ተስፋ ያጡትም ተማሪዎች ተስፋቸውም ዘማችነት ነው የተባሉ የትውልዱ አባላት አሁንስ በቃ ያሉ ይመስላሉ ፍትሃዊ ጥያቄ ቀድሞት ያነሱት ደግሞ በታሪኩ አይቶት በማያውቀው መክሰፍት ውስጥ የሚገኘው የኦሮሚያ ህዝብ ውስጥ በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎች ናቸው አገዛዙ ይሄ መንግስት የኦሮሞ መንግስት ነው እያለ ሊገድባቸው በስማቸው እየገደለ ሊኖርባቸው እየዘረፈ ሊከብርባቸው ሲወስን ገና በ2010 ዓ.ም ፊት ለፊት የገጠሙት የኦሮሞ ወጣቶች የብልጽግናውን አገዛዝ ቀድመው በመፋለም ይታወቃሉ። አሁንም ያንኑ ለመደገፍ በፈርቀዳጅነት ተነስተዋል። ያንን ደርጋዊ አዋጃቸውን፣ ያንን የትውልድ ጸር የሆነውን መመሪያቸውን በሚቀጥለው ዓመት ተግብረው ተማሪ እንዲያዘምቱ ከተናገሩ በኋላ የዩኒቨርሲቲ ተማሪዎች አምፀዋል። ፍትሐዊውን ጥያቄ በጉልበት ሊያቅበው የወሰነው አገዛዙም ተማሪዎችን በተለመደ ወደው ወታደራዊ ጉልበት ለማስታገስ ጦር ልኮባቸዋል። ተቃውሞ ወደ ተቀሰቀሰባቸው ዩኒቨርሲቲዎች ግቢም በእነዚያ እስክብሪቶና ደብተር ይዘው መብታቸውን ለመጠየቅ በወጡ ወጣቶችም ላይ ሰይፍና ዱላ የሚያፈራርቁ ደብዳቤዎች ታይተዋል። እንዲያም ሆኖ ተማሪዎቹ አልተበገሩም። የመረረውን ተማሪ የሚያስቆመው የለም ያሉ የሚመስሉት ተማሪዎች ወጥተዋል። የቀረበላቸውን ምግብ ባለመብላት የብልጽግና ሹማምንቶች ስልጣን እንዲለቁ የሚጠይቁ መፈክሮች እስከ ማስተጋባት ደርሰው በድሬዳዋ፣ በኦሮሚያ፣ በአማራና በትግራይ ዩኒቨርሲቲዎች ጥያቄያቸው እንዲመለስ እየጠየቁ ናቸው። ተማሪዎቹ ከተጠራቀመባቸው በደል ካጡት ተስፋና ቤተሰቦቻቸው ላይ እየደረሰ ካለው ጥቃት ከተከማቸው አገራዊ ኪሳራ በተጨማሪ ይህንን ሰልፍና ቁጣ ለማካሄድ መነሻ ምክንያት የሆነው አንድ ዓመት ተጨማሪ የትምህርት ዘመን መታከሉ፣ በዘመቻ ምክንያት ጊዜ መባከኑ ነው። መጀመሪያ ሶስት ዓመት ይማሩ የነበሩ ተማሪዎችን ብልጽግና ወለድ የመደመር ሽታ የተጠናወታቸው ኮርሶች በማከል አራት ዓመታትን እንዲፈጅ ተደረገ። አሁን ደግሞ ዘመቻ ትወጣላችሁ የሚል ህግ አውጥቶ ተግባራዊ ወደ ማድረጉ ተገባ። በእርግጥ ብልጽግናዎች ይህንን እንደሚያደርጉ ከተናገሩ ቆይተዋል። ሁሉንም ነገር ወደ ጦር ግንባል የሚል መፈክር ካነገቡ የቆዩት ብልጽግናዎች ተማሪዎችን እስከ ብሔራዊ ውትድርና የሚደርስ ዘመቻ ውስጥ እንደሚከቷቸው ሲዝቱ ነበር። በዚህ ዘመቻ የማይሳተፉ ተማሪዎች ስራም እንደማያገኙ አስረግጠው የተናገሩት እልቂትን ብሔራዊ መሳሪያና አጀንዳ አድርገው በጀመሩት በዚያው ሰሞን ነበር። ያልዘመተ ብሔራዊ ግዳጅም ያልወጣ ሰው ስራ አንቀጥርም ማለት የኔን ስልጣን ለማዳን ካልተባበር እኔ በመመራት ሀገር ውስጥ ስራ አታገኝም ነው። ብሔራዊ ውትድርና በኢትዮጵያ እናቶች ዘንድ ያለው ትዝታ ህመም ነው። ልጅን እንደወጣ መለየት። ብሔራዊ ውትድርና በኢትዮጵያ አባቶች ዘንድ ያለው ትውስታ መጥፎ ነው። አፈልሶ ያሳደጉትን የአብራ ክፋይ ለሞት መገበር ነው። ብሔራዊ ውትድርና በኢትዮጵያ ወጣቶች ዘንድ ያለውን ታሪክ እልቂት ነው። በደርግ ዘመን የነበረው ያለውም ብሔራዊ ውትድርናና ዘመቻ ሰማያዊ ካኪ ለባሾች፣ ኢሰፓዎች አገርማቅ ያለበሱበትን ታሪክ ሰማያዊ ቶክሲዶ የለበሱት የዘመናችን ኢሰፓዎች ብሔራዊ ውትድርናና ዘመቻ ያስፈልገናል ካሉ ውለው አድረዋል። ባጫ ደበሌ የተባሉት የደርግም፣ የሻቢያም፣ የሄድንም፣ የወደድም፣ የኢህአዲግም የብልጽግናም ወታደር ይህንን የብሔራዊ ውትድርናና ዘመቻ ጉዳይ ያስፈልገናል ብለው ይፋ ያደረጉት በዚያ ክተት መክት አንክት እያሉ መገዳደልን በሚያውጁበት ሰሞን ነው። እዚያ በሰሜን ኢትዮጵያ ጦርነት በሚያካሄዱበት ወቅት የተደመረውን መንጋ ዲያስፖራ በኢንተርኔት ሰብስበው በድብቅ የተናገሩ መስሏቸው የተናዘዙት ብሔራዊ ውትድርናና የሚለውን ደርግ ስላስጠላብን ስሙን ቀይረን እንጠቀመዋለን ብሄርንበት ነው የሚለውም ነበር። ባጫ ደበሌ ብሔራዊ ውትድርና ትድርና ስሙ እንጂ የተግባሩ ነውርነት አላሳሰባቸውም። ቦርሳ አንግተው ትምህርት ቤት መሄድ የሚገባቸው ታዳጊዎች ወደ ጦር ግንባር መውሰድ፣ የትምህርት ቤት ዩኒፎርም ማጥለቅ የሚገባቸውን ሕፃናት ሬንጀር አልብሶ ማስተማራት፣ የዩኒቨርሲቲ ተማሪዎችን ትምህርት አስቆሞ ወደ ሞት ወረዳ መላክ ወንጀልም ነውርም መሆኑ አያሳስባቸውም። እሳቸው በደርግ ዘመን ታፍሰው ተወስደው ወታደር ከሆኑ በኋላ በምርኮኛነት ተይዘው ጄኔራል እስከመሆን እንደደረሱት ሁሉ ሌላውም እንዲያለ ድል የሚገጥመው ይመስላቸው። ባጫ የግዳጅ ውትድርና ህገወጥም ነውርም መሆኑ በእርግጥ የገባቸው አይመስልም። የዘንድሮቹ የኢትዮጵያ ተማሪዎች ግን ገብቷቸዋል። እናም አንዘምትም፣ አንሞትም እንኳንስ ህይወታችንን እድሜያችንንም አንሰጥም ብለው እምቢ ብለዋል። እዚህ ጋር የዩኒቨርሲቲ ተማሪዎችን ለዓመፅና ለተቃውሞ ያስወጣቸው የአብይ አህመድ ህግ የብርሃኑ ነጋ መመሪያ እንመልከተው። ብርሃኑ ነጋ የተናገሩት በመንግስት ሀብት ሲማሩ የቆዩ ተማሪዎች ሶስተኛ ዓመት ላይ ሲደርሱ ለአንድ ዓመት ይዘምታሉ ብለው ነው። ይህም በሚቀጥለው ዓመት ይጀምራል ብለዋል። ይህ ማለት ዘንድሮ በየትኛውም ዩኒቨርሲቲ የሁለተኛ ዓመት ተማሪ የሆነ ዜጋ በሚቀጥለው ዓመት ዘመቻ ይጠብቀዋል ማለት ነው። በዘመተበት አካባቢ የሚደርስበትን ህይወትን እስከ ማጣት የሚደርስ አደጋ በምን እንደሚተካ የዘመናት የስልጣን ናፍቆታቸውን ብልጽግና ያስታገሰላቸው ብርሃኑ ነጋ ይገባቸዋል ተብሎ አይጠበቅም። ኢህአፓ ነበርኩ የሚሉት እሳቸው በዚያ ዘመን ለዚያውም ካሁን የተሻለ ሰላምና ወጥቶ የመግባት ሁኔታ በነበረበት የእድገት በህብረት ዘመቻ ወቅት ስንቶች ወጥተው እንደቀሩ፣ ስንት ወላጅ ጠዋሪ እንዳጣ ይገነዘቡታል ተብሎ አይታሰብም። ብዙ ደም ያፈሰሱበት የእሳቸው የስልጣን ጥም ይረካ ዘንድ ግን ይህ ዘመቻ መከናወን ይኖርበታል። በእርግጥ ተማሪን በየደጃፉ ላይ የመጣል ፖሊሲ አውጥተው የሰጧቸው አብይ አህመድም ሆኑ ፈጻሚው ብርሃኑ ነጋ ትምህርትን፣ በተለይ የዩኒቨርሲቲ ትምህርትን ከቁም ነገሩ ሲቆጥሩ አይስተዋሉም። ዩኒቨርሲቲ አስገብተን አንቀልብም የሚለውን ተማሪ በራሱ ወጪ ይማር የሚለውን ፈርጠም ብለው የሚናገሩት ነው። በእርግጥ ዩኒቨርሲቲ ገብቶ አንድ ቀን ተምሮ ለሚያውቅ ሰው ከሰባተኛ ክፍል በኋላም የት እንደ ተማሪ ማስረጃ ማቅረብ ለተቸው ገረ ሰው ሁሉም ሰው ወታደር እንጂ ተማሪ መሆን አይጠበቅበትም የሚል ብሂል ቢኖረው እንግዳ ነገር ላይሆን ይችላል። በዩኒቨርሲቲ ውስጥ መምህር ነበርኩ የሚሉ አሁን ደግሞ ትምህርት ሚኒስትር የሆኑት ግለሰብ መማርን ሲያጣጥሉ፣ ዲግሪ መያዝን ሲያናንቁ ሲታዩ ደግሞ የበለጠ የዘመናችንን ገዢዎች ትክክለኛ ጠባይ የሚነግረን ይሆናል። እንዲህ ያለ እምነት ኑሯቸው በተማሪዎች ሕይወትና ተስፋ ላይ የዘመቱትን ገዢዎች እንቢ ያሉት ተማሪዎች አሁን ተነስተዋል። አንዘምትም ብለው በየግቢያቸው በመሰለፍ ላይ ናቸው። እንዲያውም ሆኖ የጋራ ችግር ያለው ማህበረሰብ ባለባት ኢትዮጵያ ውስጥ የተበታተነ ተቃውሞ ማሰማት ለአገዛዙ መመቸት መሆኑ ሳይታለም የተፈታ ነው። በሀገሪቱ ያልተራበ መምህር ካለ እሱ ከአገዛዙ ጋር ጥቅም ያቋለፈው መሆን አለበት። በዓለም ላይ የሚበላው ችግሮት የመሳሳቱን በእምነት ተቋማት ውስጥ የሚያሳልፍ ተብሎ የተዘገበለት የኢትዮጵያ መንግስት ሰራተኛ ነው። በአፍሪካ ውስጥ ዝቅተኛ ደሞዝ የሚከፈለው የህክምና ባለሙያ ያለው ኢትዮጵያ ውስጥ ነው። በዓለም ላይ በወር ከ50 ዶላር ያልበለጠ ደሞዝ የሚያገኝ ኮኔልል ደቡብ ሱዳንም ሆነ ኤርትራና ሶማሌ አይደለም ያለው ኢትዮጵያ እንጂ። ያገዛዙ ጎብዛዝ የጥቅም ስኳር ካልደረሰው አንድ የብልጽግና መኮንን ይልቅ የሚኒቲ ቅጥር ነፍሰ ገዳዮች በብዙ ሽጥፍ የተሻለ ደሞዝ ያገኛሉ። የተሰራበትን ከመንግስት ጋር ውል የገባበትን የተቀጠረበትን ደሞዝ ለወራት ተከልክሎ በረሃብ እንዲቀጣ የተፈረደበት አፍሪካዊ አስተማሪ ካለ እሱ ኢትዮጵያዊ መሆን አለበት። የኑሮ ውድነት የሚቆላው መንግስት ወለድ ድህነት የሚያሰቃየው ከተሜ ከተማሪዎቹ የላቀ አጀንዳ አለው። ሰዎች በእምነታቸው ምክንያት ምክንያት መንግስታዊ ግድያ የሚፈጸምባቸው ኦርቶዶክስ ክርስቲያኖች ያሉት ኢትዮጵያ ውስጥ ብቻ ነው። የአረብ ድሮን ለማግኘት ብሎ የሙስሊሞችን ነፍስ እንዲጠፋ የሚያደርግ አገዛዝ ያለው ኢትዮጵያ ውስጥ ብቻ ነው። ያለበላውን ክፈል ያልሰራውን ማምጣ፣ ካልከፈል ተቀጣ ተብሎ የሚሰቃይ ነጋዴ ያለባት ሀገር ኢትዮጵያ ብቻ ነች። ማዳበሪያ ተከልክሎ ቀየው ጦር ሜዳ ልጆች ወታደር፣ እሱ ሚሊሻ የሆነ አርሶ አደርም የሚኖርባት ነች። ሌሊትና ቀን ሰርቶ የሀገሪቱን ህይወት ለመቀጠል የሚጥረው ሹፌር በሀገሩ ላይ ገንዘብ የሚከፍልባት ብቻ ሳትሆን እንደ ወጣ የሚቀርባትም ነች። ፋብሪካዎች ተዘግተው ንብረቱን በግብር ምክንያት ተወርሶ ወደ ድህነት የሚምዘገዘግ ነጋዴ ያለባት ሀገር ነች ኢትዮጵያ። የሁሉ የታመመ ማህበረሰብ ባለባት ሀገር የተማሪዎቹ ጩኸት ብቻውን እነሱን የሳትራት አድርጎ ላገዛዙ መደላደልን ፈጥሮ የሚቀር ነው እና የጋራ ድምፅ አስፈላጊ መሆኑን የሚያነሱ ሰዎች ያልተባበረ ክንድ ለመሰበር ይቀላል ይላሉና መሰረታዊ ጥያቄ ይነሳል። የተነሱት ተማሪዎች አጋሮቹ የታሉ? ከአብይ አህመድ ወታደሮች ጋር ተጋፍጠው ለመብታቸው ከሚጮሁ ያምቡን ዩኒቨርሲቲዎችና ጊምቢ፣ የአክሱምና የአሰላ ዩኒቨርሲቲዎች፣ ተማሪዎች የባህር ዳርና ደብረታቦር ተማሪዎች አጋሮች የታሉ? መምህራን፣ ነጋዴዎች፣ ወታደሮች፣ ፖሊሶች፣ የከተማ ነዋሪዎች፣ የሃይማኖት አበቶችና እማኞች የታሉ?